አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኢትዮጵያ ቤተሰቦች ሰላም ናችሁ? እንደምን ናችሁ? እኔ ጋ አልሀምዱሊላህ ሰላም ነው። ባገርም ያላችሁ ባገር ውጭ ያላችሁ የፈጣሪ እዝነት በረከት ያላችሁ በያላችሁበት ቦታ ማለት ነው። ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። ውጭ በተና አጋጣሚ ከሰዎች ጋር እንግዲህ አንድ ጓደኛ የነበረችው የጆማ ዋ ልጅ ማለት ነው አንዷ፣ ሶስት ነበረን ባይዘው አንዷ ቀን ወደኋላ ቀርታ ነበር እሷ ሳትመጣ በፊት ቀድሞ የምትመጣም አልመሰለም ነበር። በኋላ ግን መታለች። ያው ጀማዎቹ አንዳንዴ ይሰበሰባሉ። እንግዲህ አጋጣሚ ዘወር ዘዋ ስንል የአበሻ ሲኒያ የንና ጠጋ ስንል እውነትም አበሻ ናት። በስደት ዓለም በስደት ዓለም ሆናችሁ እንደዚህ አይነት የምትሰሩ ላህ አላህ ይረዝቃችሁ አላህ ይፈርጃችሁ አላህ የሲሳውን በር አላህ ይክፈትላቸው። ሀቂቃ እና ማሻ አላህ ደስ ብሎን ሄድንና፣ ከዛ እንግዲህ አንዳንድ ሲን አዘዝን ማለት ነው። እንግዲህ እንደ ሀገር ቡድን ባይሆን እንደዚህ ፈታ ብለን ዘና ብለን መጣን እላችዋለሁ። እንግዲህ ያው ከልጆች ጋር የምትወጡ ልጆች ያው ሊያጋጥማችሁ ይችላሉ። ግን እንደዚህ ገብታችኋ ፈታ አርጓቸው መምጣት ትችላላችሁ። እንግዲህ ገባንና እንግዲህ ያው ቀረጸን። አልሐምዱሊላ ያው አበሻዎቹ እኛን ሲያዩ ቀድሞ አረቦችንም እንደዚህ ጠጋ ጠጋ እያሉ ነበር፣ ያው አላስገባሁም እንጂ ማለት ነው ነበሩ። ያው ከእኛ ጋር የምትሰራው ጀማዋ ቀድሞ ያው ብዙ ጊዜ የአበሻ ምግብ ነው የምትሰራው። አረቡ አመታ ቀድሞ ያው ጀበና ለመግዛት ነበር እንግዲህ ውድ ነው፣ መቶሪያል ውድ ነው አለቻት ማለት ነው። አለ ኩል አለ እንግዲህ በያላችሁበት ስደት ዓለም እንደዚህ እንትን የምትሉ አላህ የሲሳው ንበር አላህ ይክፈትላችሁ አላህ ይረዝቃችሁ ነው የምላችሁ። እሺ በያላችሁበት እና መልካም ቀን ይሁንላችሁ።